ፍቅር ላይ አሁንም ሌላ ነገር ለማለት እየፈለክ ነው። እሷ ናት የነገረች። እንደዛ ብላ መናገር እኮ አይጠበቅባትም። ፍቅር ጋር ማለት ነው፣ በጣም አይመለከትም። በእሷ ጉዳይ ተነጋግራችሁ ተለያይታችኋል። ልጅቷ አሁን ሰላም ላይ ነች። ወደ ሙዷ ልመልሳት እየሞከርኩ ነው፣ ደስተኛ ላረጋት እየሞከርኩ ነው ብለ ምናም ብትል ይህ ሕፃን ሰላም፣ ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በያለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ በያላችሁበት ሰላማችሁ ብዙ ተደረፉ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ስ ባለመዳን ያለም እናንተ እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ለዚህ ቻናል አዲስ ሲሆናችሁ ቻናሉ ሰብስክራይብ እያረጋችሁ ቤተሰብ ሆኑ ይላለው። ነባር ቤተሰቦች ደግሞ እንደተለመደው ላይክ አድርጎ ማለት ነው። እንግዲህ ዛሬ የመጣሁት በፈቲና በፉፉ በቡርካ ነው ማለት ነው የመጣሁት። እንግዲህ ፉፉ ቡርካን ጠርቸዋለሁ ስለ ፍቅር አንዳንድ ነገሮችን እነግረዋለሁ ብሎ ያው ቡርካንም ፈቴንም ጠርቷቸው ነበር ማለት ነው። ሆኖም ግን እንግዲህ እየተነጋገሩ እያለ ያለ መግባባት ተፈጥሮ እንግዲህ ቡሩካ ፉፉን በጥፊ ይለጥፎት ሄደዋል ማለት ነው። እኔ እዚህ ጋር ያልገባኝ ነገር ማለት ነው፣ ቡሩካ የፉፉ ጓደኛ ከሆነ እንዴት ነው ጓደኛው የጣለውን ጓደኛው የሚያነሳው? ይገርማል። ኢትዮጵያ ውስጥ ይሄ ነው እየሆነ ያለው ነገር ማለት ነው። እና ደግሞ ፍቅር ለምንድን ነው ራስሽን የማታስከብር እንዴ? ለምንድን ነው እዛው እዛው የምትሸቀሸቅ? ወጣ ይ ወጣ ወጣ ስቴ ደስ ይላል ማለት ነው። እና ቡርካ የምትባለው ልጅ ደግሞ የጓደኛህን ነገር አትፈልግ ማለት ነው። ምንድን ነው ያለው እንግዲህ ከፍቅር ራቅ፣ ከፍቅር መራቅ አለብህ ሲለው እንግዲህ ፉፉን ስለ ፍቅር አያገባህም፣ ፍቅር ጓደኛዬ ነች አለው ማለት ነው። ፉፉ ደግሞ ፍቅር አያገባህም ስለ ፍቅር አንተ ከየት መጥቶ ነው ጓደኝነትህ፣ ፍቅር ለእኔ ጓደኛዬ ናት፣ ፍቅረኛዬ ናት አለው ማለት ነው። እሱ ድሮ ነበር ድሮ ቀርቷል አለው ማለት ነው። ከዛ በኋላ እንግዲህ ቡርካ የሚባለው ልጅ ምንድን ነው ያለው፣ ምንም ነገር ከእሷ ጋር የለህም፣ ልጅቷን እኔ ወደ ራሷ እየመለስኳት ነው ከብዙ ነገር እየወጣች ነው፣ አሁን ደህና ናት። ስለዚህ ወደ ልጅቷ ህይወት እንዳትመለስ ባለበት አርፈ ተቀመጥ እና ሀያት ምንህ ናት? ሲለው ስለ እኔና ስለ ሀያት ምንም የሚጠቅም የሚመለከትህ ነገር የለም አለው። ሀያት እንግዲህ ምኑም፣ ሀያት ነው፣ ፈቲ ነው። ስሟ ፈቲ ነው መሰለኝ ስሙ እና ስለ እኔ ስለ እሷና ስለ እኔ የሚመለከትህ ነገር የለም እኔና እሷ ይሄ የኔና የሷ ጉዳይ ነው አለ ማለት ነው። ስለዚህ ፉፉ ማለት ነው የሚገርመው ከአንድ ሴት ጋር አብረህ እያለ ፉፉን ድጋሚ ሁለተኛ ሚስትን የፈለግካት ሁለተኛ ፍቅረኛ ልታረጋት ነው የፈለግካት እኔ ያልገባኝ ነገር ማለት ነው ና ፈቲ ከአንተ ጋር ምንም አይነት ግንኙነት ካላት አንተ ጋር ምትሰራለች፣ ከአንተ ጋር ምትሰራለች። ጓደኝነት ከሆነ ልክ በጓደኝነት ልክ ማለት ነው የጓደኝነት ልክ ካለው የፍቅረኛ ሞች ልክ አለው። ሁሉም ልክ አለው። ስለዚህ አንተ አሁን ከልክ ያለፈ ነው ፈቲን እየቀረብካት ያለው። አሁን ባለፈ ቪዲዮ ላይ ምንድን ነው ያልከው? ከፈቲ ጋራ ሌላ ሕይወት ጀምር ያለው ሌላ ሕይወት ጀምር ያለው እኔ አሁን ሌላ ሕይወት ጀምር ያለው ብላታል። ለፍቅር እራሱ ማለት ነው ሌላ ሕይወት ከጀመርክ ለምንድን ነው ፍቅርን ማትተዋት? ለምን ከፍቅር ሕይወት አትወጣም ማለት ነው እና የምትወዳት ደግሞ ከሆነ ከሌሎች ሴቶች ርቀህ እሷን ለማቅበር ለማቅረብ መሞከር አለብን ማለት ነው እና ፉፉ ቡርካ እንዳለው ማለት ነው፣ አንተ ስሜትህን መቆጣጠር አልቻልክም ማለት ነው። ምክንያቱም ፍቅርንም ትፈልጋለህ ፈቲንም ትፈልጋለህ ይሄ ደግሞ አይሆንም እንዴ! በአንድ ሁለት ግራ አለኝ ብለህ ገና ሁለት ዛፍ ላይ ማነው ሁለት ዛፍ ላይ መውጣት አትችልም። ስለዚህ አንድ ሰው ለአንድ ነው የሚፈቀደው። እናንተ በእምነታቸው አስርም ሀያም ሊፈቀድላቸው ይችላል። ደግሞ በእኛ ደግሞ ከአንድ በላይ አይፈቀድም። ስለዚህ እንዴት ስታደርጋት ነው? እንዲሁ ፍቅር ስሽ ትልሃለች ብለ ታስባለን? እኔ ግን አላውቅም። ፍቅር እሺ አትልህም። ሲጀመር ደግሞ ከአሁን በኋላ ፍቅር እሺ የምትልህ አይመስለኝም። ምክንያቱም አንተ ከፈቲ ጋር ባለፈው አየር መንገድ ነኝ ብላ ማለት ነው እኔ ምንም ነገር ከፈቲ ጋር የለኝም ብለህ መመለስ ሲገባህ አንተ ምንድን ነው ያልካት? እኔ የራሴን ህይወት ጀምሬያለሁ፣ በቃ እኔ አሁን የራሴን ህይወት ጀምሬያለሁ ብላለህ እዚያ ቪዲዮ ላይ። የራሴን ህይወት ከጀመርክ እኮ ከፍቅር መራቅ አለብን። ፍቅር በሄደችበት ቦታ መሄድ አይኖርብህም። ፍቅር ምንም የፈለገችውን በህይወቷ ማድረግ ትችላለች። አዎ ብዙ ነገር አርገህላ አርገህላት ሊሆን ይችላል አርገህላት አል ከዚህ ቀደም ብዙ ነገር በጣም ጭንቀቶች ነበረች። ወደ ሚዲያው ደፍራ እንድትመጣ እንድትበተር፣ እንድትበረታ፣ እንድትጠነክር ያደረካት አንተ ነህ። ይሄ ውለታ አይረሳም። ውለታ በውለታ ይያዝልሃል እንጂ ግዴታ፣ ፍቅርን በውለታ ማያዝ አይቻልም ማለት ነው። ምክንያቱም እሷ ካልፈለገች በፈለገች በመሄድ ትችላለች። አንተ ደግሞ አሁን ከፈቲ ጋር ነው ያለው ከፈቲ ጋር ምንም አይነት ግንኙነት ከሌለህ እኮ ፈቲን ለቀህ ወደ ፍቅር መምጣት ትችላለህ። አሁን ባለፈው ራሱ ታመህ እኮ ፍቅር ብትጠይቀህ ስትመጣ ውጪልኝ፣ በቃ አልፈልግሽም፣ አንቺን አይፈልግም ብለሃታል ማለት ነው። ወንድ ልጅ አልፈልግሽም ካለ በኋላ ለምንድን ነው እንደገና የተፋውን ምራቁን ሌለ ስም ሄደው በጣም ይገርማል። እኔ እንደዚህ አላውቅም እና ፉፉ፣ ስሜትን ተቆጣጠረው ማለት ነው። እንደዛ ነው የምለው። ስሜትን መቆጣጠር አልቻልክም እና ቡርካ ደግሞ እንግዲህ ያው መኪና ሸልሟታል። መኪና ሰርፕራይዝ አድርጓታል። እንግዲህ ያ ነገር ነው መሰለኝ ያናደደህ፣ እንዴት እሱ እንዲህ ያደርጋል ብለህ ነው ይመስለኛል። ወንዶች የጣላችሁትን በቃ አልፈልገውም ብላችሁ የጣላችሁትን ነገር ሌላ ወንድ ሲያነሳባችሁ አትወዱም። ምክንያቱም ወርቅ ነው እናንተ ጋር እናንተ በእጃችሁ ላይ የያዛችሁት ነገር እንደ መዳብ ነው መሰለኝ የመታወትና ና ስለዚያውም ፍቅር ደግሞ ከቡርካ ጋር ስትሆን ፉፉ ተቃጠለ ማለት ነው። ስለዚህ ፉፉ ወይ ከሀያት ናት ከፈቲ ጋር ሆን ወይም ከፍቅር ጋር ሆን ደግሞ እምነታችሁ አይፈቅድም። በቃ እኔ አሁን ብዙዎች ደግሞ ኮመንት ላይ ራሱ የሚሏችሁ ምንድን ነው እምነታችሁ አይፈቅድም፣ ሙስሊሞችም እምነታችሁ አይፈቅዱም እያሎቻችሁ ነው። ክርስቲያኖችም እንደዛው እየጻፉላችሁ ነው። እናንተ ከጓደኝነት ውጭ ባልና ሚስት ልትሆኑ አትችሉም፣ ልጅም ልታፈሩ አትችሉም፣ ቤት ልትመሰረቱ አትችሉ፣ ምክንያቱም ሙስሊምና ክርስቲያን ናችሁ፣ እምነታችሁን አክብሩ እየተባላችሁ ነው። ነው ኮመንት አታነቡ። ስለዚህ አሁን ፉፉና ፍቅር እናንተ መለያየት ያለባችሁ ውድን ማለት ነው። ስለዚህ አንተ አሁን ጥሩ መንገድ ነው እየሄድክበት ያለው ከፈቲ ጋር መቀጠል ትችላለህ፣ ፉፉ ማለት ነው። ፍቅርን ለቀቃር ካት ከፈቲ ጋር መቀየር ትችላለህ። ቡርካ ደግሞ ከፍቅር ያኔ ከጓደኝነት የዘለለ ምንም ነገር የለኝም ብሏል። ጥሩ ጓደኛ ከሆነች ጥሩ ነው። ጓደኛ ታርክ ጓደኝነት ምንም ጣጣ የለውም። ግን ከጓደኝነት አልፎ ወደ ፍቅረኝነት የምትሄዱ ከሆነ እዛው ታጥቦ እዛው ጭቃ እዛው ታጥቦ እዛው ጭቃ ነው የሚሆነው ማለት ነው። ምክንያቱም አንተም ሙስሊም ነህ፣ እሷ ክርስቲያን ናት። ስለዚህ እንደዛ አይሆንም ማለት ነው። በተረፈ ወንዶች ወደ ራሳቸው ተመለሱ እሺ፣ እና ሴቶች ደግሞ የክርስቲያን ሴቶችን አታሳድቡ እባካችሁን። እኔ እንደውም ቲክቶክ ላይ ምን ብለው ሲሳደቡ ሰማው፣ በሌላ ቪዲዮ መጣበታለሁ ይሄንን እና